ቀለል አድርገውና ማውራት እንችላለን። ብቻ እሺ፣ ላወራሽ እኮ ነው እፈልጋለሁ አልኩ። አልችልም። ለምን አልችልም? ምክንያት ምንድን ነው? ብቻ በቂ ነው። ስንት ቀን ሙሉ አዴ ፕሊስ፣ ስማ ግርማ እንደማ ፈቅር እኮ ሀገር ምድሩ ያውቃል። ግን ወንድ ልጅ ለቤት ራስ ነው ሲባል አንተ የራስ ምጣት ቁርጥ ማት ሆድ ቁርጥ ሆነህብኝ ዋጥ ስል ቀጥ አድርጌ እየ እኖራለሁ። ዛሬ ግን ሲያንገሸግሰኝ፣ ከአቅም በላይ ሲሆንብኝ፣ ይሄው ፊት ለፊት ይመጥቼ ማን ነው ሰው ፊት መጥቼ ልናገር ችያለሁ። በቅቶኛል፣ እኔ በቅቶኛል። ጠዋት ጠዋት እየተነሳ እምታሳየው አልባሌ ዳንስ አልተመቸኝም። ለምን ሲባል ለምን ሲባል ቡና ተንከሽክሾ ሳይፈላ የምትደንሰው ምንና ምን አመጣው? እኔ ማበዴ ነው። እኔ አሁን ማለት ነው እኔ አሁን ብዙ ነገሮችን ለስስልተጣሉ እኔ ማበዴ አይዞሽ ቆንጆ፣ አይዞሽ በኮፒ አካውንቴን አብዛችሁት። ጨለማ ውስጥ ሆን ሻማ ያበራችሁልን ሰዎች መቼም ነው የማንረሳችሁ። መብራቱንም የሚያጠፋችሁ ሰዎች ልክ እንደዛው።